ልን እንደምን አላችሁ። የከፍታ ዩቱብ ቻናል ቤተሰቦች እንደተለመደው ያው አልፋና ኦሜጋ ማን ነው? የኢትዮጵያ ግእዝ ሰምና ወርቅ ባሕረ ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ ህግ እውቀት ምንድን ነው እና ሰው ማን ነው? በተጨማሪ የሳይንስ ፎርሙላ እና የቴክኖሎጂ ቀመር የሚገኘው የት ነው? እነዚህን መሰረታዊ የከፍታ ዩቱብ ቻናል የሚአብራራቸው የሚያስተነትናቸው፣ የሚፈታቸው ጥያቄ የሚመልሳቸው ናቸው ማለት ነው። ይህ በእንዲህ እንዳለ ዛሬ እንግዲህ በትክክል ሰባቱ መሰረቶቻችንን መሰረት በማድረግ እና በማገናዘብ ወይም ግንዛቤ ለመፍጠር ሰባቱ ዋና ዋና አንኳር መሰረቶችን በመናገር እንጀምር። ሰባተኛ ወሬ ከስድስተኛ ቋንቋ ነው። ስድስተኛ ቋንቋ ከአምስተኛ ቦታ ነው። አምስተኛ ቦታ ከአራተኛ ሰው ነው። አራተኛ ሰው ከሶስተኛ ጊዜ ነው። ሶስተኛ ጊዜ ከሁለተኛ ቃል ነው። ሁለተኛ ቃል ከአንደኛ ከፍታ አሁን ስራ ነው። እንግዲህ ስራ ያልነው ፈጣሪ፣ ቃል ያልነው እውነት፣ ጊዜ ያልነው እምነት፣ ሰው ያልነው ሰብአዊነት፣ ቦታ ያልነው ሃይማኖት፣ ቋንቋ ያልነው ፖለቲካ እና ሰባተኛው መነሻ ወሬ ያልነው ትምህርት ናቸው። እንግዲህ እነዚህን ሰባቱን መሰረቶች ተመስርቶና አገናዝቦ ስምንተኛ ፈጠራ መዋቅር አለ ማለት ነው። እና አሁን መዋቅርን በማረጋገጫ፣ ትምህርትን በመጽሐፍ ፖለቲካን በምስክር፣ ሃይማኖትን በማስረጃ፣ ሰብአዊነትን በተጨባጭ፣ እምነትን በግልጽ፣ እውነትን በእውንና ፈጣሪ በመኖር እናውቃቸዋለን ማለት ነው። ስለዚህ ሰው ማለት ከፈጣሪ ነፃነቱ ጋር ከእውነት ስርዓቱ ጋር ከእምነት ጸጋው ጋር ከሰብአዊነት ሚዛኑ ጋር ከሃይማኖት ሕጉ ጋር ከፖለቲካ ግዴታው ጋር ከትምህርቱ ፍትህ ጋር እና ከመዋቅሩ ባርነት ጋር ተዋህዶ፣ ትስስር፣ መመጋገብ፣ መደጋገፍ እና መስተጋብር አለው ማለት ነው። ሰው ይሁን እንጂ ይህ አሁን እኔ የምዘረዝረው ማስተነት ነው የምናገረው በዚህ ፖለቲካል ሳይንስ ሪዮት ዓለም፣ አህጉን፣ ሀገራት የፊዚካል ቦዲ ማይንዶቻችን ያልተማሩት፣ ያልደረሳቸው፣ ያላወቁት፣ ያላነበቡት፣ ያልተሰበኩ በመሆኑ አዲስ ነው። ይህ አዲስ ቢሆንም እኛ ሰው ስለሆንን ነገር ግን የኛ የሰው ሰውነት መሰረቶች ስለሆኑ ማወቅ የግድ ስለሚለን ነው። ይሄንን ለማስተንተን እና ይሄም ትንታኔ የተገኘው ወይም ምንጩ ወይም መሰረቱ አልፋ እና ኦሜጋ የኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ነው እና እኛ እዚህ ኢትዮጵያን የተነገረችን የተሰበክናት ኢትዮጵያ ድሃ የተባለች የሶስተኛ ጨለማ ዓለም የተባለች እና እዚህ በካርታ የተሳለች በጂኦግራፊ ካርታ ስዕል የምናውቃት ነው። እኛ የምናውቀው እዚህ ያለን የምናውቀው፣ እኔ ግን እየገለጽኩ ያለሁት ከሰባት ሰማይ ጊዮን 13 ተዋህዶ ቀስተ ደመና እስከ 33 በመሬት አባይ ሰንደቅ ዓላማ ሚስጥረ ስላሴ ሰማያዊ ቅድስት የኢትዮጵያ መብርሃን እየገለጥኩኝ ነው። ይሄን አናውቅም። ስላላወቅን ብቻ ድሃ ተብላ እዚህ ያለን ደግሞ መንጋና አውሬ እንጂ አዳም የተቀባ ህይወት ሰው የለንም። የተሞላ ነውን የምናስተጋባ ሆድ አምላኪዎች ተሰርቶብን እስክናወራ የምንበላ እስክንበላ የምናወራ በዚህ ሲስተም ወይም በዚህ ፕሮግራም የታሰርን የልምድ እስረኞች ነን። ይህን ካላወቅን ወደ ኢትዮጵያ መሄድ አንችልም። ኢትዮጵያ ሀገር አይደለችም። ኢትዮጵያ የአህዱ አዳም የተቀባ ህይወት ሰው ማንነት ናት። ወይም ኢትዮጵያ ሚስጥረ ስላሴ ቃል ኪዳን ተስፋ የዓለም አቀፋዊ ህዝብ ሰላም ስርዓት ግዕዝ ጥበብ ናት እና ይህን ግዕዝ አናቀውም። እዚህ ያለን ኦርቶዶክስ የተባልን ሙስሊም የተባለን ፕሮቴስታንት ካቶሊክ ጆባ ወዘተርፈ የተባለን ኢትዮጵያን አናውቃትም እንዴት እንደማናውቃት ላሳያችሁ ኢትዮጵያ የእግዚአብሔር ፍቅር ኦሜጋ ነፃነት ምሳሌ ያላት ኢትዮጵያ የስላሴ ንጉስ ቃል ኪዳን ግእዝ ስርዓት ሰላም ያላት ኢትዮጵያ የኢየሱስ ልዑል፣ ልዕልት፣ ወንጌል፣ ጸጋ፣ ዘመናዊ ያላት ኢትዮጵያ የዳዊት ቶ የተቀባዮት ሰውነት ማለት ነው። ቶ የዳዊት ቶ መዝሙር፣ ሚዛን፣ ግብረገብ፣ ልምድ ያላት ኢትዮጵያ የሙሴ መልከፀዴቅ ኦሪት ሕግ ባህል ያላት ናት ኢትዮጵያ። ነገር ግን ይህ ኦሜጋዋ ተክዶ ምሳሌዋ ይህ ግዕዟ ተዘግቶ ሰላሟ ይህ መዝሙር ዘመናዊዋ ፈርሶ ይህ መዝሙር ግብረገብ ልምዷ ተቋርጦ ኦሪት ባህሏ ተበርዞ ግዑዝ ወጓ ተቀይሮና አልፋ የመጀመሪያ መነሻ የአክሱም ስልጣኔ የፊደል ሰራዊት ሆያት ቁጥር አልፋ ፍትሕ ታሪኳ ተሰውሮ በመሆኑ የላሊበላ ውቅር ተጋርዶ የባቢሎን ቅርስ ዞሮ የቄሳር ገንዘብ አስቶን በአሕዛብ ወረት ተወሳስበን አስበን በነገድ ለነገድ ንብረት በወድነን በመንጋ አስራ ሁለት ሰዓት ቀን በሱስ ልምድ ደንዝዘንና በአስራ ሁለት ሰዓት ሌሊት በህዋስ ሴጥነን ከዚህ ዩኒቨርስ ማይንድ ሴሎቻችን ከህዋስ ጋር ጋር ተቋርጠው እዚህ ጋር በቁሳካልያን ፖለቲካል ሳይንስ በቁጥር በቋንቋና በቀለም በነጭ ቀለም አብዮት ወይም በነጭ ቀለም ፍልስፍና ቲዎሪ ተሞልተን እኛ የተሞላነውን የምናስተጋባ የእነሱ ፕሮግራም የተጫነብን በእነሱ ሲስተም ውስጥ ያለን ስለሆንን አሁን እነሱ እንደማን ናቸው? በወንድና ሴት በጾታ የከፋፈሉን፣ በጥቁርና በነጭ በቀለም የከፋፈሉን፣ በእስላምና በክርስቲያን በሃይማኖት የከፋፈሉን፣ በአበሻ በአረብ በፈረንች ወይም በአማራ ኦሮሞ፣ ትግሬ ወዘተርፈ በዘር የከፋፈሉን እነሱ መሰሪ ሴረኞች የሴጣን ስድስት ስልሳ ስድስት ቁጥር አውሬ የተልእኮ አስፈጻሚዎች በቁጥር ስሌት በሴጣን አስማት ይኸው እኛን ደመነፍስ ማህበራዊ እንስሳ ብለው ሉሲ አርዲ ብለው የቀድሞ ቅሪተ አካል እኛንም ከእንስሳ ጋር መድበውን በባዮሎጂ የምንጠና አድርገውን አምላክ፣ እድል ፈንታ፣ ፍቅር እንደሌለን መንፈስ፣ ተስፋ፣ ቃል፣ ማንነት እንደሌለን ነፍስ ተሰጦ ጊዜ ነፃ ፈቃድ እንደሌለን ሰር ተመስጦ ሰው የተቀባ ህይወት ሰውነት እንደሌለን ምኞት ታ ስጋ ምኞት ቦታ መልከጼዴቅ እንደሌለን ቁስ መክሊት ቋንቋ ስም እንደሌለን አውሬ እጣፈንታ ቁጥር እንደሌለን እና ደመ ነፍስ ስበት ግፊት ውቅር እንደሌለን እዚ ጋ በፊዚካል በቦዲ በማይንድ ብቻ እንዳለን ተደርገን ይህም ኢድ ኢጎ ሱፐር ኢጎ አይኩ ወዘተርፈ እየተባለ ይሄ የለም ለማለት ሳይሆን፣ ቢኖርም እኛ ከፍታ ንቃተ ህሊና ጥልቅ እሳቦተ ልቦና ሙሉ አስተውሎተ ድንግል ምግባር ብዙ ተመስጦ አሰላስሎተ አንጎል ሰፊ አስታውሶተ አልቦ አእምሮ ነጠላ ዝርዝር እልፍ አነብንቦተ አንደበት ዝቅተኛ አስልኦተ ስሜት ክስተት ጭንቅላት የሚያነብና የሚመረምር እስከ ህዋስ እና ያም ደግሞ እስከዚህ ዩኒቨርስ ፊዚካል ቦዲ ማይንድ እንዳለን እና ከዛ ጋር ግን አቋርጠውን እዚህ ጋር የተሞላነውን የምናስተጋባ እንደሆንን እዚህ ጋር የመጣነው ወሬ ሊያሰላን ቋንቋ ሊጠይቀን ቦታ ሊፈትነን ሰው ልንዋሃድ ጊዜ ሊያሻግረን ቃል ሊመልሰንና ስራ ፍቅር ቅጽበት ዘላለም አሁን ልንኖር ለዘላለማዊነት እንጂ የተፈጠርነው ልንሞት አልተፈጠርንም። ይህ ማለት እዚህ ጋር ስንወለድ ሞተናል፣ ወይም አዳምና ሔዋን ከገነት ተባረሩ ማለት እዚህ ጋር በአባትና በእናት ሩካቤ ስጋ ህግ ወንድ ሴት ህፃን ስንወለድ ማለት ነው። ምክንያቱም ከመወለዳችን በፊት በአልፋና ኦሜጋ ዘላለም በሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ነበርን። ከአሁን ተቋርጠን እዚህ ቀንና ሌሊት አራት ሰዓት ብላክ ሆል ውስጥ ወይም በሉል አስኳል ሆነን ነው እና ይህን አስኳል ዩኒቨርስ፣ ዓለም፣ አህጉር፣ ሀገር ነው። ፊዚካል ቦዲ ማይንድ ነው። ይህን ማይንዳችንን ሰብረን ዩኒቨርስን ሰብረን ከሰማይ እስከ መሬት ከመሬት እስከ ሰማይ እንድንመላለስ እዚህ ጋር የመጣ ነው መክሊት ሊጠይቀን ምኞት ሊፈትነን የመክሊትን ሕፃን ሆነን መክሊት ይጠይቀናል። ወጣት ሆነን ምኞት ይፈትነናል። ጎረምሳ ኮረዳ ሆነን ተመስጦ ያዋህደናል። ጎልማሳ ሆነን ተሰጥኦ ያሻግረናል። ሽማግሌ ሆነን ተስፋ ቃል ሕይወት እውነት ይመልሰናል ጥበብ። ስለዚህ ይሄንን በዝርዝር በግብረ ገብ ለማለማመድ የአባትን ባህሪ ለማበልፀግ የልጅን ስነ ምግባር ለማሳደግ የቤትን ስብዕና ሀብታም ለማድረግ የእናትን ጠባይ ለማልማትና የአፍ መፍቻ ቋንቋ ወግ ፍልስፍናችንን ለመገንባት ይህ የኢትዮጵያ አልፋና ኦሜጋ ግዕዝ ሰምናወርቅ ባሕረ ሐሳብ ጥበብ የግድ ያስፈልጋል። ለሀገር በቀል አልቦ ስራ አእምሮ እውቀት ማውረድ። ስለዚህ እባካችሁን ወደ መቃብር ይዤው አልውረድ። ሁላችሁም የምታወሩ ስሜታችሁን ነው የምታወሩት፣ የተሞላችሁትን ነው። ስሜታችሁን እንኳን አይደለም፣ እንዲሁ በልምድ ነው ያልኩት። ውሸት ነው። ስሜታችንንም አናውቀውም፣ ምክንያቱም እኛ ያልተፈታን የሰሜን ግራ ህልም ነን። ስለዚህ እኛ ያልተፈታን የሰሜን ግራ ህልም ሰዎች ከምዕራብ ኋላ አልቦ ከአንጻራዊ ጀርባ ቅዠት አለን። እንደገናም ደግሞ ከምስራቅ ፊት ራእይ እና ወደ ቀኝ ደቡብ ደግሞ እውን አለን። ስለዚህ ህልማችን በራእይ ወደ እውን ወይስ ህልማችን ከአልቦ ወደ ቅዠት ይውረድ? ይህንን ነው አስምሬ ጥያቄ የማቀርበው። እባካችሁን ይሄን የከፍታ ዩቱብ ቻናል ዓለም አቀፋዊ ተደራሽ እንዲሆን ሰብስክራይብ፣ ላይክ፣ ሼር በማድረግ ተደራሽ ታደርጉት ዘንድ አሳስባለሁ። ነገር ግን አሁን መዋቅራችን ጦርነትን ፈጥሮብናል። ትምህርታችን ወንጀል ፈጥሮብናል። ፖለቲካችን ጥፋት ፈጥሮብናል። ሃይማኖታችን ችግር ፈጥሮብናል። ስለዚህ ሰብአዊነታችንን ድሃ፣ እምነታችንን የስንመራር ጉድለት፣ እውነታችንን ብልሹ አስተዳደር ፈጣሪን በመካድ ወይም ፈርሃ እግዚአብሔር ሰው በመጥፋቱ ሁሉም ለጥቅም እንጂ ለጥቅም የቆመ ደግሞ በዶላር ብር ይመራል፣ በኒክለር ጦር መሳሪያ ጡንቻ ይገዛል። እግዚአብሔርን አያውቅም፣ አይፈራም። ስለዚህ ወሬና ወሬ ብቻ ነው። ስራን ክዷል፣ ቃልን ዘግቷል፣ ጊዜን አፍርሷል፣ ሰው ተቋርጧል፣ ቦታን በርዟል፣ ቋንቋን ቀይሯል፣ ወሬን በስውር አምልኮ ሐሰትን አንግሶ ሴጣንን እያመለከን ያለው አሁን ሁላችንም ይሄንን የማንቃደውል ስሙ ህዳሴ ስለሆነ አዲሱ ልደት ስለሆነ ነው እና ከእመብርሃን ተስፋ ብርሃን ጥበብ ከግዕዝ ጥበብ አውርጄ ወደ ግዕዝ ፍልስፍና ብናገረው ለዛሬ በዚህ እንግታ። በጥያቄያችሁ፣ በምክር ሀሳብ፣ በአስተያየታችሁ በሚቀጥለው እንሄዳለን። እባካችሁን ዓለማችንን ያለኛ ማንም የላትም። እኛንን ለዚች ዓለም ኃላፊና ተጠያቂ ሲኦልና ገሃነም የምናደርጋት እኛንን ሴጣንን በማምለክና ሀሰትን በማንገስ እንዲሁ ደግሞ እቺን ዓለም አህጉር ሀገራት መንግስተ ሰማይና ገነት የምናደርጋት እኛንን እግዚአብሔርን በመፍራት እግዚአብሔርን በማምለክ እውነትን በማንገስ ስለዚህ፣ ስለዚህ ጉዳይ በደንብ በስፋት በዝርዝር ሁላችንም ተባብረን መድረክ ተፈጥሮ እንነጋገር። አመሰግናለሁ። መልካም ጊዜ።